በስም አብ ወወልድ ወመንፈስ ቅዱስ አዱ አምላክ አመ ተስዑ ለመጋቢት በዛቴ እለት ኮኑ ሰማይ ተቅዱሳን እንድርያን ወሶበ ሲቱ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት ዘጠኝ በዝች ቀን የከበሩ እንድሪያኖስና ሚስቱ አውሳቪዮስና አርማ ሌሎችም አርባ ሰዎችም በሰማይትነት አረፉ። እሊህንም ምርጦች ለረከሰ ከወርቅና ከብር ለተሰራ ጣዖት ማምለክን እምቢ ስላሉ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ ስለ ስሙ አላውያን ጽኑ የሆነ ስቃይን አሰቃዩአቸው። ከዚህም በኋላ ራሶቻቸውን በሰይፍ ቆረጡ። የሰማይትነትንም አክሊል በመንግሥተ ሰማያት ተቀበሉ። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለእንድሪያኖስ ወለበሲቱ በስን ለአውሳቢ ወሶ አርማ ካል ወደ አርባ ሱቱፋ ነገር ሎስም ይስቅዩኒ በጸሎቶ ውለበሲ ጽሙ አቅማ ተክል ከመይሰቅ ነቅ። በዝችም እለት ዳግመኛ ከአባ ንወብ ጋራ በሰማይትነት የሞቱ የሁለት ሺህ ሰዎች መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። በዝችም ቀን ተጋዳ የሆነ ጽኑ አባት ኩትን አረፈ። እርሱም በሶሪ አገር ስሟ በንጣኔዎስ ከምትባል ቦታ የሚኖር ነው። አባቶቹም ከዋክብትን ያመልኩ ነበር። የአባቱ ስም ምስጣር የእናቱም ስም ቴዎድራ ይባላል። በአደገ ጊዜ ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልወደደም። ግድ ብለው ያለ ውዴታው ሚስትን አጋቡት። ሊገናኛትም አልፈለግም። ስለ ስጋ ድካም ወይም ስለ ጽርቅ ሳይሆን የስጋ ፍትወትን ስለሚጠላ ነው እንጂ ደናግልም እንደሆኑ ሁለቱ ሁሉ ከሚስቱ ጋር በአንድነት ኖረ። አምላክ ሆይ ወደ እውቀት ምራኝ በማለት ጸሎትና ምልጃን ያዘወትር ነበር። ከእግዚአብሔርም የታዘዘ መልአክ ለቆርኔሌዎስ እንደተገለጠ ተገልጦ በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማረው። ከአዋርያትም ወደ አንዱ ሂዶ የክርስትና ጥምቀትን እንዲጠመቅ አዘዘው። የአዋርያት የስብከታቸው ወራት ነበርና ሂዶ ተጠመቀ። የቤተ ክርስቲያንንም ትምህርት ሁሉ፣ ሕጉን፣ ስርዓቱንም ሁሉ ተማረ። መለኮታዊ ምስጥርንም ተቀበለ በየቀኑ ሁሉ የአዋርያ ጳውሎስን ትምህርት ይሰማ ነበር። የጽድቅን ሥራ መሥራትና ንጽህና፣ ለበጎ ሥራ መጠመር፣ ትጋት፣ ቅንነት፣ የዋነት፣ ጾም፣ ጸሎት፣ ሰጊድ በላዩ ተጨመረ። በእነዚህም ሁሉ የሚተጋ ሆነ። እግዚአብሔርም አስደናቂ ታምራቶችን እንዲያደርግ በርኩሳን አጋንንት ላይ ስልጣንን ሰጠው። በሚያደርገው ታምራትም ወላጆቹን የክብር ባለቤት ጌታችን ኢየሱስ ክርስቶስን ወደ ማመን ስቦ አስገባቸው ደግሞ ሚስቱንና ወላጆቿን አስገባቸው። ከካዲያን አንዱ ለሰይጣን ሊሰዋ ወደ ጣዖቱ ቤት በገባ ጊዜ ቅዱስ ኩትን አውቆ በሰይጣን ላይ ጮህ እርሱ ሰይጣን እንጂ አምላክ እንዳልሆነ በሰው ፊት ያምን ዘንድ አዘዘው። ሰይጣንም እንዳዘዘው ራሱን ገለጠ። በዚያ የነበሩ ሁሉም የቅዱስ ኩትን አምላክ አንድ እርሱ ብቻ ነው እያሉ ጮሁ። በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው የክርስትና ጥምቀትን ተጠመቁ። ከዚህም በኋላ ከቀላውዲዎስ ቄሳር የተላከ መኮንን የቅዱስ ኩትንን ዜናውን በሰማ ጊዜ ወታደር ልኮ አስቀረበው ስለ ስራውን በጠየቀው እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነ። መኮንኑም ጽኑ ግርፋትን ገርፈው እንዲያስሩ ታዘዘ። ይህንንም አደረጉበት። የአገር ሰዎችም ቅዱስ ኩትንን አሰቃይተው እንዳሰሩት በሰሙ ጊዜ ሁሉም ወደ እርሱ ተራወጡ። መኮንኑንም ሊገሉት ወደዱ። መኮንኑም ሸሸ። ቅዱስ ኩትንንም ከማሰሪያው ፈትተው ከደሙ አጥበው ተሸክመው ወደ ቤቱ ወሰዱት። ከዚያም በኋላ ብዙ ዘመናት ኑሮ የወደደውን እግዚአብሔርን አገልግሎ ደስ አሰኝቶ በፍቅር አንድነት አረፈ። ከአረፍቱም በኋላ ቤቱን ቤተ ክርስቲያን አድርገው ስጋውን በውስጧ አኖሩ። ጌታችንም ከስጋው ብዙዎች